የጋራ ሀብት፣ የጋራ ጥረትና የጋራ ተጠቃሚነትን ለማረጋገጥ በክልሉ በሁሉም ዘርፍ የመተባበርና የመተጋገዝ እሴቶችን በላቀ ደረጃ በማጎልበት ክልሉን የብልጽግና ተምሳሌት ማድረግ በክልሉ መንግስት የተያዘ ዋነኛ ግብ መሆኑ ይገለጻል። ይህን ገቢራዊ የሚያደርግ በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ የሰላም የልማትና የአንድነት ጉባኤ መካሄድ ጀምሯል። በጉባኤው ርዕሰ መስተዳድር ጥላሁን ከበደ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ዶክተር ተስፋዬ በልጅጌ የክልሉ የመንግስት ዋና ተጠሪ ገብረ መስቀል ጫላ፣ የባህልና ስፖርት ሚኒስትር ሸዊት ሻንካና ሌሎች የፌዴራልና የክልል አመራሮችም ተገኝተዋል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ ብልጽግና ፓርቲ ታላላቅ ውሳኔዎችን በመወሰን የኋላ የፖለቲካ ሀሳቢዎችን በማስቀረት ህብረ ብሔራዊ ወንድማማችነትን በማጽናት እውነተኛ ዲሞክራሲን እያሰረጸ ስለመሆኑም አንስተዋል። በሀገር በቀል የመደመር እሳቤ የሚመራው ፓርቲያችን የሀገራችን ያለፈውን የኋላቀር የፖለቲካ ባህል ታሪክ በማድረግ መዳረሻው ብልጽግና ያደረገ ቁልፍ ተግባራትን እያከናወነ ይገኛል። በዚህም የሀገራችን የፖለቲካ ምህዳር ሰፍቶ በሰለጠነ መንገድ ሰላማዊ የት የሀሳብ ትግል የሚደረግበት ሁኔታ በመመቻቸቱ ዋልታ ረገጥ የሆኑና ጫፍ የያዙ የፖለቲካ አስተሳሰቦችን ጨምሮ በማናኛውም አይነት መልክ የምታዩ የጽንፈኝነት አስተሳሰቦች እየተቀረፉ የብሔረ ብሔራዊ የወንድማማችነት የወንድ የእህትማማችነት እና እየጎለበተ እሴት ሀገራዊ ለውጡ የተሟላ ብልጽግና ለማረጋገጥ የሚያስችል መሰረት እንዲጥል አድርጓል። ፓርቲው የህዝቦችን ሰላምና አንድነት ለመጠበቅ በትኩረት እየሰራ መሆኑን የገለጹት የክልሉ የመንግስት ዋና ተጠሪው የህዝቡን ሁለንተናዊ ተጠቃሚነትን ለማረጋገጥ በተሰናሰለ መንፈስ መስራት ይገባልም ብለዋል። የህዝቡን አዳጊ ፍላጎት ሊያሟላ በሚችል አግባብ ብዙ ርብርብ ይጠይቀናል። በመሆኑም በሁሉም ዘርፎች መላውን የክልሉን ህዝብ ለማንቀሳቀስ መልካም አፈጻጽሞችን ለማጽናት፣ እንዲሁም ጉድለቶችን በአንድነት ተረባርበን በተባበረ ክንድ ለማምራት ተሰናስኖ መስራት ከመቼውም ጊዜ በላይ እጅግ አስፈላጊ የሆነበት ምዕራፍ ላይ እንገኛለን። በዚህም በየደረጃው አካባቢያዊ ጉዳዮች ላይ ያተኮሩ ህዝባዊ የሰላምና የአንድነት የውይትና የምክክር መድረኮች በሁሉም መዋቅሮች በድምቀት እና ኃይል በሚያሰባስብ አግባብ ተከናውኗል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በበኩላቸውም በመደመር እሳቤ የተጀመረውን ጉዞ ለማስቀጠል ጥላቻን በፍቅር በመለወጥ አስደማሚ ለውጥ ተመዝግቧልም ብለዋል። በተለይም የህግ የበላይነት እንዲረጋገጥ ለማስቻል ህገ መንግስቱን ጨምሮ የተለያዩ አዋጆችን በመደንገግ በርካታ ተግባራት ተከናውኗልም ብለዋል። እውቀታችሁና ጥበባችሁ ተገልጦበት አሻራችሁ ያረፈበት የሰላም የመቻቻልና የብልጽግና ተምሳሌቱ ክልላችን እኩል ደረጃ ባሉ ስድስት ማዕከላት ተደራሽቶ ተሸጋግረው የመጡ ዕዳዎችን በአንዲች የህዝቡን የመልማት አንገብጋቢና ወቅታዊ ፍላጎት ብሌላዊች እንዲሁም እግራችንን ጠፍንጎ በያዙ ስወርዱ ስዋርዶ በመጡ ኋላ ቀር ልምምዶች፣ ፍሬ አልባ በሆኑ ጎጂ አስተሳሰቦች እየተፈተንን የህዝባችንን ፍትሐዊ ተጠቃሚነት ለማረጋገጥ የሚያስችል ለእኛም ሳይቀር ትንግርት የሚሆኑ አያሌ አስደማሚ ውጤቶች ተመዝግበዋል። በህዝቦች መካከል ጠንካራ የግንዛቤ ሥራዎች በመሰራቱ በክልሉ በሁሉም አካባቢዎች ሰላም ተረጋግጧል፣ ያሉት ርዕሰ መስተዳድሩ ይህ ጉባኤ በሐሰት መረጃና የህዝቦችን አንድነት የሚሸረሽሩ አካላትን ለማከምና ለመፈወስ ከዚያም ወደ እውነተኛው ሰላም እንዲመጡ ለማስቻል ያግዛልን ብለዋል። እንዲያው የመጣ ስኬት ሳይሆን ማህበረሰባችንን የሰላም ታጣቂ በማድረግና ሰላም ማስጠበቅ የሁሉም ኃላፊነት ተደርጎ እንዲወሰድ ያስቻለ ጠንካራ የህዝብ ለህዝብ እና የግንዛቤ ሥራ በመሰራቱ ነው። ከዚህም በተጨማሪ የጸጥታና ደህንነት ተቋሞቻችን አቅም ከማጎልበትም አንጻር ከፍ ያለ ዋጋ ተከፍሎበታል። ይህ በእንዲህ እንዳለ አልፎ አልፎ በውስን ቦታዎች በተለይም በመዋቅሮች መካከል ባሉ ወሰኖች በሚከሰቱ አለመግባባቶች የሚፈጠሩ ግጭቶች የክልሉን የልማት ትኩረት በመስረቅ መነበሻቸውን መለበቅ ግን አይቻለም። ግጭቶችን ለግል ፍላጎታቸው ጥያቄ አባሪ ለማድረግ የሚከጅሉ ጥቂት አካላት መኖራቸውም የሚታወቅ ነው። የዚህ ኮንፈረንስን ዋናው ዓላማ የእነዚህንና መሰሎቻቸውን ከተጠናወታቸው በሽታ አክሞና ፈውሶ ማለፍ ነው። በህዝቦች መካከል አለመግባባት ሲፈጠር በውይይት መፍታት የሰላም እሴት መሆኑን ርዕሰ መስተዳድሩን ገልጸዋል። በተለይም ከበቀል የጸዳ ማንነት ተይዞ ህዝቦችን ማገልገል ይገባል ነው ያሉት። ማቀድም ሆነ መከወን፣ መጠየቅም ሆነ መልስ መስጠት ያለ ሰላም በጭራሽ አይታሰብም። ለማምረትም ሆነ ለመሸጥ ሰላም የግድ ነው። ለመዋልም ሆነ ለማደር ሰላም ያስፈልጋል። ሰላም ታዲያ ዋጋው ልክ አሁን እየተነፈስን እንዳለ ነው። አየር ኦክሲጅን ነው የምንተነፍሰው። ኦክሲጅን የጤንነት እክል የገጠመን ጊዜ ለሰው ሁሉ የረከሰው ኦክሲጅን እንደ ሰማይ ርቆብን ለእያንዳንዱ ሰከንድ ገንዘብ ከፍለን ልንተነፍሰው እንደምንገደድ እውን ነው። ልክ እንደዚሁ ሰላማችን በእጃችን እያለ ዋጋው ጠንካራ ክልላዊ አንድነትና ሰላም ለሁለንተናዊ ብልጽግና በሚል መሪ ቃል የተጀመረው የሰላም ጉባኤ ሚኒስትሮችን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተውበታል። ለደቡብ ቲቪ ምህረተ አብ እስራኤል ከወላይታ ሶዶ